እናት ስናት እናት ትኑር ቀና ብላ ጊዜ ጣለለት ከእናት በስተቀር ሰው የለህምና የእሷን መራብ ሳይሆን የእሷን መጠማት የልጇ ጥጋብ ነው ሁሌ የሚታያት እናቴ አንቺን እየራበሽ ለምን እጠግባለሁ የዘጠኝ ወር ሸክምሽ ይበቃል ብያለሁ እኔ የምላችሁ ነገር ምንድን ነው ቲክቶክ ክሬቲቭ አዋርድ ላይ እኔም እጩ ተወዳዳሪ ሆኛለሁ ሆናል ብዙ ሰዎች ማለት ነው እንደዚህ ቲክቶክ፣ ካንተ ጀምሮ ማለት የሚከፍል ይመስላችኋል አይደል? ቲክቶክ አይከፍልም እንዴ? ሰላም ውድ ቤተሰቦቼ እንደምን አላችሁ? አለው ደህና ነኝ፣ እግዚአብሔር ይመስገን። እርግጠኛ ነኝ አዲ በሳይክል ምንድን ነው እያላችሁ ይሆናል። ማስታወቂያ አይደለም እሺ ቤተሰቦቼ፣ ብሎግ እየሰራሁ ነው። ማታ ስራ ነበረኝና እቺ ሳይክል የጓደኛዬ ነች። ያው ሰው ባለው አይደለ መኪናም ቢሆን እንደዚህንም ትዋውስትና፣ በጣም ማታ ስራ ነበረኝ። ጓደኛዬ ሳይክሏን ሰጥቶኝ ነው ሁላችንም ቀረጻ ነበረና ቀረጻ ስንጨርስ የነበረው መኪና አልችለና አለ። ከዛ አጋጣሚ ሳይክሏን ይዞ መጥቶ ነበር። የኔ ቤቴ ቅርብ እዚህ ነው፣ አንተ በሳይክሏይድ እኔ ጋ ባለ ምናምን ነገር አለ። በሳይክሏን ይዤ ወደ ቤቴ ይዤ ነበር። ስለዚህ ይህችን ሳይክል ለጓደኛዬ ልመልስ ነው የመጣሁት። በነገራችን ላይ የዚህች ሳይክል ባለቤት ቲክቶከር ነው፣ ከ700000 ፎሎወር በላይ ያለው ቲክቶክ ላይ እና በጣም ጎበዝ ልጅ ነው። ለወጣቶች አርአያ ይሆናል ብዬ አስባለሁ ማለት ይህን ፎሎወር በምንድን ነው የመጣው፣ ምን ሰርቶ ነው፣ እንዴት አድርጎ ነው የሚለውን ነገር ደግሞ ዛሬ ለእናንተ አደርሳለሁ። ሳይክሏንም በዛው መልሳለሁ። ውድ ቤተሰቦቼ እናንተ ላይክ ላይክ በማድረግ ሰብስክራይብ ያደረጋችሁ ሼር እያደረጋችሁ ቪዲዮ ሼር ሼር አድርገውልኝ፣ በየቀኑ በተለያዩ ቪዲዮዎች ይመጣሉ፣ አብሮነታችሁ እንዳይለየኝ። ስለዚህ የዛሬ ውሎዬን ደግሞ እንግዲህ ያሉትን ነገሮች ያሳያችኋል። የዛሬ ውሎዬን ታያላችሁ ቤተሰቦቼ። ጋይስ እንደውልለታለን። እንግዲህ ከዚህ ነው ቤቱ። ቤኪ አረ፣ እባክህ ግቢ፣ ይደርሰናል እና ውጣ። እሺ ና፣ በር ላይ ነኝ ቤኪ። አይ እዚህ ጋር ፓርኪንግ የማደርግበት ቦታ ቁልፉን ደግሞ አላስቀውም ቁልፉን ሳልሰጥ ማታ

ቤት ከገባ ብዙ ነገር ነው የምናወራው። አይግባ የምርግባ እርግጠኛ ቁርስ በላይ ይደብረኛል። እንግዲህ ቤተሰቦች ቤት ቁርስ በልተንም ፍጠ ብሎኛል። ኧረ አንተ ዕለት እየበዛብኝ ነው። አንተ በቃ ስንት ጊዜ ይሰለውና ሰዎች በቃ አስገድል አስገባኸኛል። እየሰሩ ደግሞ እድለኛ ናንተ። ሲጀመር ሁልጊዜ እድለኛ ማታ፣ አንቺ ነሽ የደረስሽልኝ። አንተ እንዴት ደስ እንደሚል መንገዱ አር የምር በለኝ። ግባ ግባ

ሰላም እንዴት ናችሁ? የአዲ ቤተሰቦች እኔ ደህና ነኝ፣ እግዚአብሔር ይመስገን። የምታውቁ ታውቁኛላችሁ፣ ማታውቂ ደግሞ በረከት ሊስትሮስ ጠርጋ ሳምሮ እባላለሁ። አዲ ማይ ቤስት ፍሬንዴ ነው፣ ምርጥ ጀለሴ ነው። ከአዲ ጋራ ብዙ ስሮችን እንሰራለን። እና እኔ ሊስትሮ ነው የምሰራው። አሁን ላይ ያው ተከራይቼ ነው የምኖረው፣ እቺን የመሰለች ቤት ተከራይተን እየኖርን ነው። አዲ ደግሞ ያው ቁርስ ልሰራ ስል ነው የመጣው። ያው ምን ብዬ አስገባሁት፣ በሲስተም ነው እንጂ እሺ አይልም ልጁ፣ በጣም ቢዚ ነው። ቁርስ ቁርስ እየሰራው ነው ብዬ ነው ያስገባሁትኝ። እና ገና ልሰራ ነው ገና ልሰራ ነው። ችግር የለውም። በአሁኑ ሰዓት ላይ ስራ ነው የሚያስፈልገው። ገንዘብ መያዝ አለብ ፍቅረኛ ለመያዝ እኔ እንደዛ ነው የሚያስበው እሱ እግዚአብሔር መርቆ ሲሰጥ ነው እንጂ፣ አሁን ዝም ብለህ ፍቅረኛ ብትይዝ ምክንያቱም ገንዘብ ሳይኖር ምንም ሳይኖር ፍቅረኛ ይዘ ምንድነው የምታረገው? አሁን ለምሳሌ እንጋባ እንኳን ብትባል ከዛች ፍቅረኛ ጋር ለሰርግ እንኳን ገንዘብ ያስፈልጋል። እሱን ገንዘብ ኬት ታመጣለ? ሲቀጥል ደግሞ ከእሷ ጋር ተጋባ ምንም ስራ የለው ቋሚ ነገር ሳይኖር የራስ የሆነ ነገር የራስ የሆነ ቢዝነስ ሳጀምር ፍቅረኛ መያዝ ከባድ ነው። እሱ እግዚአብሔር መርቆ እስከሚሰጠን እየሰራን እንጠብቃለን። እስከዛም ያው ስኬት ላይ እንደርስ ይሆናል። አይ ሰላም፣ አሁንም ላይ ነኝ እንትን ያልኩ ማለት፣ ከዚህ በኋላ ማርክ ይሆናሉ ነገሮች። አሁን እንደ ድሮው እንዳሳለፍካቸው አይሆንም ግዴታ። ገንዘብ ብቻ አያስፈልግም ለፍቅር ብዬሽ ነው። እኔ የማምነው በእኔ እምነት ነው፣ ለምን ልክ እንዳንተ የምትጠርና ጎብዝ ከሆነች አብረ ማደግ ትችላለች በሚለው ነው። ግን ደግሞ ከሁሉም በላይ የተስማማሁት በአንተ የተስማማሁት ሁሉንም ነገር እግዚአብሔር መርቆ ሲሰጥህ ነው። ፍቅር ያስፈልጋል። ያለ ፍቅር ሲጀመር ገንዘብ በፍቅር ነው፣ ፍቅርን በገንዘብ ሊገዛው አይችልም። ግን ደግሞ የሆነ ፍቅር ሁሉም ሰው የራሱ አመለካከት አለው። የእኔ አመለካከት አሁን ላይ ስራ ነው። ፍቅረኛ መያዝ እኮ ቀላል ነገር ነው፣ ላይከብድ ይችላል። ግን ደግሞ ሁሉም ነገር ቀስ ብሎ ይደርሳል። ምትረዳይ ካገኘ ግን አሁንም ሊይዝ ይችላለሁ።

ና በጣም በጣም ይወረደ ቪው ነው የነበረ። ሶስት ወር ሙሉ በነገራችን ላይ መጀመሪያ ብዙ ዋጋ ከፍያል። አንድ የቲክቶክ አካውንት ከፍቼ ነበረ እና እሱ አካውንት በሶስት ወር ሙሉ ሰሮበት ግን ምንም አካውንት ያንቀሳቀስ፣ ሀያ ቪው ሰላሳ ቪው መቶ ቪው ነበር ምሰራበት ዛቲ አካውንቱ ላይ። አካውንቱ ላይ ዝም ብዬ በቃ የመጣ ዘፈን እሰራለው፣ ፈን ነገር ምና ቀልዳለሁ ምናምን ግን ጥር ነበረ ታቃል እና ያንዳንድ ሰዎችን ቲክቶክ አያለሁ የነሱ በጣም ብዙ ላይክ አለው የኔ ሁለት መቶ ቪው ምናምን አስር ላይክ 20 ላይክ ነው የሚኖረው ሦስት መቶ ቪው አራት መቶ አንድ ሺህ ራሱ አልታየልኝም ብልህ አታምነኝም እና በጣም ጥረት ነበረኝ እኔ የሌሎች ሳይው መቶ ሺህ ላይክ ያለው አለ ሀምሳ ሺህ ሀያ ሺህ ሰላሳ ሺህ ያለው አለ የኔ ለምንድን ነው የነሱ ይህንን ያክል ላይክ ያመጣ የኔ ለምንድን ነው የማይታየው ላይ ከዛ ለካስ ስተቱ ቲክቶክ ጋር አልነበረም ስተቱ እኔ ጋር ነው የነበረ ግን እኔ ስተቴን አላወቅኩም ነበር በዛ ሰዓት ማለት ነው ከዛም በኋላ የሰራው፣ ሶስት ወር ሙሉ በቃ እኔ ፍላጎት ነበረኝ። በነገራችን ላይ ሁሉንም ነገር ሲጀምር ፍላጎት ከሌለ ባጀምር ይሻላል። እኔ በጣም ፍላጎት ስለነበረኝ እዛ አካውንት ላይ የሆነ ሰዓት ግጥም እኔ አቅርቤ አላውቅም ነበረ እና የሆነ ግጥም አቀረብኩኝ ታውቃለህ፣ ያንን ግጥም በጣም ብዙ ሰው አየልኝ። አንድ ሺህ ታይቶልኝ አያውቅም ነበር እንዳልኩ ማለት ነው የዛ ሰዓት አንድ ሺህ ሶስት መቶ ምናምን ታየልኝ በአራት ሰዓት ውስጥ የዛ ቪዲዮ ማለት ነው። የተለያየ ምናምን ስትሰራበት የነበረው? አዎ የተለያየ በቃ ቆጥራ ጨርሰው የሚሰሩት ቪዲዮ አሁን ፕሬቬት አድርገዋለ ሁሉ የለም፣ አካውንቱ ጠፍቶኛል። እና የዛ ሰዓት ታየልኝ ቪዲዮ ሰውን ጥሩ ኮሜንት ሰጠ። ላይኩ ራሱ ከአንድ ሺህ ሶስት መቶ ምናምን ቪው ማለት ነው አንድ ሺህ አራት መቶ አንድ ሺህ ሶስት መቶ ቪው ምናምን፣ ሁለት መቶ ላይክ ምናምን ነበረው። ኮሜንት ወደ ሀያ ምናምን ነበሩ። አሁን እየገባኝ ነው ማለት ነው አይደል? ኤዲቲንግም በግምት ካብ ከተና ወርዳለሁ። ቲክቶክንም በግምት ነው የከፈትኩት። ማንንም አልጠይቅም ነበረ። ሁሉም ነገር እኔ መፈላሰፍ እወዳለሁ። ከዛን የሆነ ሰዓት ላይ ሲወጣልኝ ይሄን ነገር አሁን እየገባ ይመጣ ቲክቶክ ምን እንደሆነ ማለት ነው። ኤዲቲንግም እየለመድኩ መጡ እየቆየ መጠው ቁጥሪ ዝም ብዬ በሱሱ ኤዲቲንግም እንትን ማለት መልመድ ጀመርኩኝ። ከዛ ሊስትሮ ነው የምሰራው እኔ የሆነ ሰዓት ያንን ግጥም ያንን አካውንት እዛው ላይ ባለበት ስዊች አካውንት ብዬ አዲስ አካውንት ከፈትኩኝ። ያንን ስለ እናቴ ያቀረብኩትን ግጥም ሊስትሮ ቦታው ያቀረብኩት ምንድን ነበር ግጥም ልበል እን የመጀመሪያ ግጥሜ ማለት ነው። እናት ስናትና ትኑር ቀና ብላ ጊዜ ጣለለት ከእናት በስተቀር ሰው የለህምና የእሷን መራብ ሳይሆን የእሷን መጠማት የልጇ ጠጋብ ነው ሁሌ የሚታያት። እናቴ አንቺን እየራበሽ ለምን ጠግባለሁ፣ የዘጠኝ ወር ሸክምሽ ይበቃል ብያለሁ። እናቴ ሁሌም ቢሆን ሁሌ ይወድሻለሁ። ይሄን ግጥም ነበር ያቀረብኩት። እና በነገራችን ላይ ዲስትሮ ቦታ ላይ ሰሮትኝና ክላክሲካል የሆነ አረኩበትኝ ቲክቶክ ላይ በአዲሱ አካውንት ስለቀው በሁለት ቀን አራት ሺህ ፎሎወር አመጣልኝ። ደስታዬን መቆጣጠር አቃተኝ። ቻ ስለእናቱ የገጠምኩት እናት ክንት ትወዳታለህ። በጣም ነው የምወዳት። ለእሷ ቃል የለኝም። ግጥምም ሀብዬ የጀመርኩት በእሷ ነው። እናም ደግሞ አሁንም ከዚህ ተቀይሬ ላይፍን ቀይሬ እንደማስደሳት መቶ ፐርሰንት እርግጠኛ ነኝ፣ ፈጣሪም ይረዳኛል። ከአሁን እ ባለ ሀብት ሆናል። አሁን ባለ ሀብት ሆናል። ምክንያቱም ሰባት መቶ ፎሎር አለ ቲክቶክ ላይ። እንዲህ አይከፍለም እንደ እሱ በሀይለኛ ከባለ ሀብት ጋር በነገራችን ላይ በነገራችን ላይ በጣም ብዙ ሰዎች ማለት ነው እንደዚህ ቲክቶክ ከአንተ ጀምሮ ማለት የሚከፍል ይመስላቸዋል። አይደለም ቲክቶክ አይከፍል እንዴ? አይከፍልም ቲክቶክ ቲክቶክ የሚከፍል አሁን ለምሳሌ እንደዚህ ብዙ ፎሎወርስ አለ። አንዳንድ ድርጅቶች ለማበረታታት ማስታወቂያ ያሰሯል። ላይብ ላይ ስገባ ደግሞ አንዳንድ መልካም ሰዎች በጊፍት ያበረታታቷል እንጂ በሌላ በኩል እኮ ኢትዮጵያ ውስጥ ቲክቶክ አይከፍልም። ይሄን እንዴት እስከምን አልታታክም። ቲክቶክ አንዳንዶቹ ይከፍላል ይላሉ፣ አንዳንዶቹ አይከፍልም ይላሉ። እና ቤተሰቦቼ በጣም ብዙ ፎሎወር ያላቸውን ልጆች ምናምን በቃ ስጠይቃቸው በቃ እንደሚከፍል ምናምን ነው ሾው የሚያደርጉብኝና፣ ዲቴል እኔ ማወቅ አልቻልኩም ቤኪ። ለዛ ነው እንጂ ግማሾች ይከፍላሉ ግማሾች አይከፍልም ይላሉ። አሁን አንተ ቲክቶክ እንደሚከፍልህ ነው የማውቀው። ገባህ? ተረዳኸኝ አይደለ? እኔ አሁን ዩቲዩብ ሰራለሁ፣ ብሎግ ሰራለሁ፣ የተለያዩ ስራዎችን ሰራለሁ ምናምን። ዩቲዩብ ይከፍላል። ቲክቶክ ግን ሰባ መቶ ፎሎወር ዋ በጣም እንደሚከፍልህ ነው የማውቀው። ገባህ? የዩቲዩብን አልጎሪዝም አላውቅም ቲክቶክን አልጎሪዝም ግን አሁን በደንብ በልቼዋለሁ። እና ቲክቶክ በነገራችን ላይ ቲክቶክ ኢትዮጵያ ውስጥ አይከፍልም። ሁላችንም እንድታውቁት የምፈልገው ነገር ይሄ ነው። በቪው ምናምን ኢትዮጵያ ውስጥ ቲክቶክ አይከፍልም። ቲክቶክ ኢትዮጵያ ውስጥ የሚከፍለው ቢያንስ ከመቶ ሺህ ፎሎወር በላይ ካለ አንዳንድ ድርጅቶች ለማበረታታት ማስታወቂያ ያሰረዋል ማስታወቂያ ያሰረዋል። በዛ ላይ ደግሞ ላይቭ ስገባ ላይቭ የምገባ ከሆነ አንዳንድ ሰዎች ከስንት አንድ ው ለአንተ ያለው የተመሄድ የሚባለው ጊፍት ይሰጠሃል ጊፍት በመስጠት አንተን ያበረታተዋል እንጂ በሌላ በኩል ቲክቶክ ኢትዮጵያ ውስጥ አይከፍልም። ሌላ ሀገሮች ቲክቶክ ላይ በቃ ወዳጆች፣ እንዲህ ቲክቶከር ስትሆን በቃ ባለሀብት ይሆንህ ይመስሏል እንደዚህ በጣም ብዙ ገቢ ያለው በቃ ለራሱ እንትን ያለ ይሄ በቃ ባለሀብት ሆኖ አድርገው ነው የሚያስገቡን። ደግሞ ቲክቶክ በነገራችን ላይ ያው ባለሀብት ባያስብልህም ራስህን ግን እንድታስተዳድር ያደርጋል። ይሄ ምንም ጥያቄ የለውም። ሰዎች ማበረታተውም ላይቭ ላይም ጊፍት አግኝተህም ማስታወቂያም ሰርተህም ራስህን እንደምንም ታስተዳድርበታለህ እንጂ እንደዚህ ደግሞ ወይም የሆነ ቻሌንጅ ከመጣልህ ምናልባት በዛ ነገር ተጠቅመህ ሕይወት ግን ልትቀይር ትችላለህ። እንግ አሁን ምን ልፈልጌ ነው? ሰባመቶች ፎሎወር ማለት ማስታወቂያዎች ምናምናም ትሰራለህ አይደለ ማለት እንዴት አድርገን እንዲታዩ ለምታደ አሁን ማስታወቂያ ስሰራ እኔ ያው ሊስትሮ ስለሆንኩኝ ሰዎቹ እኔን ለማበረታታት ነበር የሚያሰሩኝ እንደዚህ ማስታወቂያም አሰሩ ብያለሁ። የሆነ በጣም ከፍተኛ ፎሎወር ላይ ስደርስ ማስታወቂያ ምናምን አላናገሩኝም ነበር እና የኢትዮጵያ ስበ መልካምነት ለመናገር የሚሰራን ሰው ከማበረታታት ወደኋላ አይልም። የምር እኔ በጣም የገረመኝ ነገር ቲክቶክ ላይ አንድ ቪዲዮ ለቀኩኝ እና ዘጠና ሰባት ሺህ ደርሼ መቶ ሺ ልገባ ሶስት ሺ ቀርቶኝ እና መቶ ሺ ገብቼ ማክበር አለብኝ መቶ ሺ ገብው ብዬ ዳቦም ቢሆን ምንም ቆረሽ ብዬ አንድ ቪዲዮ ልልቀቅ ብዬ ከዛ እየሰሩ እየሰሩ እያለ እኔ ምን ሹክ እንዳለኝ አላቅም፣ እንደተናገረኝ አላቅም። የሆነ አሳመጣልኝ እና እንዳታሳልፈው ምናም፣ በየሰረ እንዳታሳልፈው፣ ማይ ብራዘር ሲስተር ፎሎ አርፊኝ እኔ ሊስተር አይደለሁ፣ እስኪ እኔን ማበረታት እየሰሩ። በእውነት የኢትዮጵያ ህዝብን ደግነት በዛ ቪዲዮ አይቼዋለሁ። አመንክም አላመንክም ወደ 300 ሺህ ነው ያ ቪዲዮ ብቻ ፎሎወር ያመጣው ስንት 300 ሺህ የታየው 4.2 ሚሊዮን ነው ያ ቪዲዮ ብቻ 300 ሺህ ፎሎወር አመጣ ያ ነው የኔን ፎሎወር በጣም ከፍ ያደርገው ኦኬ ዩቲዩብ አልጎሪዝሙ አልገባኝም ግን አሁን አልጎሪዝሙ እየሰራ ነው ያው አዲስ ዩቲብ ቻናል ከፍቻለሁ እስካሁን ቲክቶክ ላይ ነው እኔ የምሰራው አሁን ያው ዩቲብ ስለከፈትኩኝ ሁላችሁም ሰብስክራይብ አድርጉኝ አዲ ሊንኩን ያስቀምጥላቸዋል በዛ ሊንክ ገብታችሁ ሰብስክራይብ አድርጉ አበረታቱኝ አዲስ ቻናል ነው ወደ ሶስት መቶ ሰብስክራይብ ገብቻለሁ በጣም ቆንጆ ቆንጆ ስራዎችንም ዩቲብ ላይ ማቀርብ ይሆናል ስለዚህ ሁላችሁ ሰብስክራይብ አድርጉኝ። ቤተሰቦች ቤኪን እየገባች ሰብስክራይብ አድርጉልኝ። ያው እኔም ቆይቼ ነበር፣ በነገራችን ላይ አሁን ወደ ዩቲዩብ የመጣሁት በአንዳንድ ጉዳዮች አልነበርኩም እና ውድ ቤተሰቦቼ ቤኪን አገራችን እንድታበረታቶልኝ በጣም በጣም በጣም ብዙ ነገሮችን ይሞክራል። በጣም ጎበዝ ልጅ ነው። እኔን እራሱ በቃ ምንድን ነበር የሚባለው ሞት ቤት አድርጎኛል፣ እኔን እራሱ ሞት ቤት አድርጎኛል። የእውነት ነው የምላችሁ። ስለዚህ ልክ እንደ ቤኪ ያሉ ወጣቶችን እየተጠጋን ብናበረታታቸው መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ የቤኪን ዩቲዩብ ቻናል ሊንኩን ከዚህ አስቀምጥላችኋለሁ፣ ኮሜንት መስጫው ጋር እየገባች ሰብስክራይብ አድርጎት አበረታቱት። ስለዚህ ቁርሱ ምን ይላል? የሆነ ጥቅስ የሆነ ፌስቡክ ላይ ያለ ታውቃለህ፣ እኔ በጣም ሲበረው ጥቅስ ነው። አንተ ብቻ ተማር እንጂ ሰዎችና ጊዜ ብዙ ያስተምራል ይላል እና አንተ ለመማር ብቻ ዝግጁን፣ ለመማር በነገራችን ላይ አስተማሪ ሳይሆን አስተማሪ አያስፈልግህም። የቀለም ትምህርት ሳይሆን ህይወትህን ለመማር አስተማሪ አያስፈልግም። ህይወት ራሷ ታስተምራለች። አንተ ብቻ ለመለወጥ ለመስራት ዝግጁ ከሆንክ ነገሮችን ለመጋፈጥ ዝግጁ ከሆንክ፣ ህይወት እራሷ እያስተማረች ታርማለች። ማለት ቤተሰቦች አሁን ግን ያግዙል ቤተሰቦች ምናምን እዚህ ናቸው። ቤተሰቦች እዚህ ሀገር የሉኝም፣ ክፍለ ሀገር ናቸው። እና ከቤተሰብ ከወጣው ብዙ አመቴ ነው። ይሆን ችግር የለውም። ስ ሌላ ጊዜ ያጫወታ አለውኝ ሰፋ ያለ ታሪክ ስለሆነ እነሱንም ሁነ በትንሹም ቢሆን ሰፖርት አደርጋለሁ አለችኝ። አቅም ካለች ትንሽ ለነሱ ከነሱ በላይ ማን አለ? እነሱ ቤተሰቦችን ማስደሰት አለብህ። ቤተሰቦችን ስታስደስት ፈጣሪ የሚደሰትብሀል። ስለዚህ እሱን ማስደሰት ስለሆነ እሱም ደግሞ ጨምሮ ይሰጥሀል። እውነቴ ነው። አንተ ለእነሱ የሰጠውን በእጥፍ ነው የሚመልስልህ። አላሰብኩም። በጣም በጣም ረበሰማን ቤቲ። አንተ በጣም የጠገብኩት እውነት። አመሰግናለሁ በጣም ቀኔ ነው ያሳመርከው። ቤተሰቦቻችን በጣም ይቅርታ ያልቀረጽንላችሁ ስልክ ባ ዘግቶ ነበር እና የደረሳችሁበትን ንብላ ብያ አለው። ቤኪ ደግሞ በጣም ባለሙያ ነው ይችላል። ግን ሚስት እንዴት ነው በጣም አሁን ግን ዲስትሮን እየሰራ ነው አ? ዲስትሮን እየሰራ ነው፣ ግን የሰዎች አመለካከት ጥሩ አይደለም። አሁን ላይ በጣም እንደዚህ ለማሸናቀቅ ምናምን የሚያደርጉት ነገር ነው። እንዴት ስለ አሁን እንደዚህ 700 ሺህ ፎሎወር ይዞ ዲስትሮ ይሰራል? እንዴት 700 ሺህ ምናምን ግን አልሰማችሁም። እንግዲህ በትግስት ማለፍ ነው። ሌላ ስራ ሳሊዝ አ ሌላ ስራ ሳሊዝ ዲስትሮን ለቅቄ ገደል ግባ እንዴ ግን የተሻለ ስራ እስከማገኝ እሷን እየሰራው ሌላ ስራ ማመቻቸት፣ እኔ አላማ ሌላ ስራ ካመቻቸው በኋላ ሊስትሮውን ዓለም ለቅቄ ደግሞ ወደዛኛው ዓለም ገባለው ማለት ነው። ከዛኛው ዓለም ደግሞ ወደዛኛ ወደዛኛው እያልክ ነው የምትለወጡ ማለት ስራ ቦታ እየመጡ ምናምን እንደ ቲክቶክ ነገር ስራ ቦታ የሰፈሩ ሰው ለማሸማቀቅ ምናምን የማይሉት ነገር የለም። ግን እኔ አልሰማም፤ ደግነቱ እኔ ስሜን ጥጥ አድርጌ ነው የምሰራው፣ ምክንያቱም የኔን ህይወት የምኖረው እኔ ብቻ ነኝ። እሱ ነገር ወድቅ ማንም ቸክ የሚያደርገኝ። በነገራችን ላይ እንደዚህ አይነት ነገር እኔም ገጥሞኝ ያውቃል። የሆነ ነገር ማለት ነው፣ ከሰማህ ወደኋላ ምትቀር። ምንም ነገር መስማት የለም። እንዳንተ መሆን ያውቃል እኮ መናገር የሚናገሩ ተዳይ፣ ሁሌ እንደዛ ትሆናለህ ማለት አይደለም። ስራ አይደለም ማለት ሳይሆን ሁላችንም ያው እንኖራለን ብለን አለ ምንሰራው ሁሉም ነገር ስራ ስራ ነው። የተሻለ ስራ ስታገኝ ነው ስራ ላይ ሆነህ ነው ስራ መፈለግ፣ እንጂ ስራ ለቀ ስራ መፈለግ ገደል መግባት። አይ ችግር የለውም እዛ ከሆነ ቤኪ በጣም አመሰግናለሁ በድጋሚ ዛሬ ቀኑ ለፋት እን አንተ ጋር ወስደህ ይህን ምግብ እራሱ ሰርታ ትጋብዘኛለህ። ኧረ ጋብዛለህ፣ እግዚአብሔር ጋብዛለህ። ችግር የለውም። ስለዚህ ወደፊትም ጥሩ ጥሩ ስራ እንሰራለን ብዬ አስባለሁ። አግዛለሁ አንዳንድ ነገሮችን ስለዚህ ሰለመጣው ግን ምር በጣም ደስ ያለኝ ቤት ሰለመጣው። እኔ እንዳውም በውጭ ምናምን ይሄ የሚሰራው ነገር ቢነግረኝ ምናለበት ብዬ አውቃለሁ። እኮ አንዳንድ ነገር ከተመልካቾቹ አንዳንድ ነገር ነግራችሁ ብዬ ነበር። ውድ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የቤኪን ስቶሪ አይታችሁታል ወዳችሁታል ብዬ ያስባለሁ። ከዚህ በኋላ ደግሞ ያው ከቤኪ ጋር አንዳንድ ነገሮችን እንሰራለን ብዬ አስባለሁ። በጣም ጎበዝ ልጅ ነው። እና ዩቲዩብን የገባችሁ ሰብስክራይብ አድርጉት። እኔም በተለያዩ ቪዲዮዎች እመጣለሁ። ምክራቸው ነገር ካለ እኔ የምላችሁ ነገር ምንድን ነው? ቲክቶክ ክሬቲቭ አዋርድ ላይ እኔም ተጩኝ። አዋርድ ላይ በኢትዮጵያ ቲክቶክ አዋርድ ምናልባት እና ሁላችሁም ጭላሎ አዋርድ ላይ እኔን ቦታ አድርጉኝ። በረከት ሊስትር ውስጥ እርጋ አሳምሮ ነው የኔ እኔ የት ላይ ነው የምታገኙኝ? ቶክ አዋርድ ላይ ገብታችሁ እኔ የምገኝበት ቦታ ጭላሎ አዋርድ የሚለው ላይ ነው። ስለዚህ እዛ ላይ ገብታችሁ ሁላችሁም ቦታ አድርጉኝ። አመሰግናለሁ። እኔም አመሰግናለሁ። መልካም እድል ብያለሁ ከወዲሁ እንግዲህ አሸንፈ ደግሞ የዋንጫው ባለቤት እንደምትሆን ተስፋ እናደርጋለን። ቶሎ ቶሎ ቦታ አርጉ። ቶሎ ቶሎ ተወዳዳሪ ነው፣ በነገራችን ላይ ዛሬ የሚገርም ነገር ነው እና በኔክስት ቪዲዮ በሌላ ቪዲዮ መለሳለሁ። ውድ ቤተሰቦች ለሱ መልካም እድል በሉት፣ እኔን አበረታቱኝ። እወዳችኋለሁ። በያላችሁበት ሰላማችሁ ብዙት ይበልልኝ። ባይ ባይ